ማዕከላዊ ኢትዮጵያ ክልል የንጹህ መጠጥ ውሃ ተደራሽነትን ለማሻሻል በልዩ ትኩረት እየተሰራም ይገኛል። በክልሉ የመስኖ አውታሮችን ለማስፋፋትም እየተሰራ ባለው ስራ ውጤቶች እየተመዘገቡ ይገኛሉ እንደ አጠቃላይ ከማዕከላዊ ኢትዮጵያ ክልል ምስረታ ጀምሮ በዋነኝነትም በወረሃ ሚያዚያ እስከ ሚያዚያ ያሉ ተግባራትን በተመለከተ የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊው አቶ ዳዊት ኃይሉ እዚህ ሆሳዕና ጊዜያዊ ስቱዲዮአችን ይገኛሉ እሳቸው ጋር ቆይታ ምናደርግ ነው የሚሆነው እንዴት ዋሉ እንኳን ደህና መጡ እግዚአብሔር ይስጥልን መልካም ቀደም ሲል እንዳነሳ ነው እንግዲህ በማዕከላዊ ኢትዮጵያ ክልል የውሃና ማዕድን ልማት ስራዎች በስፋት እየተሰሩ ይገኛሉ የተመዘገቡ ውጤቶች ምንድን ናቸው ምን በቀጣይስ ምን ለመስራት ታቅዷል የሚለው ላይ ዘርዘር ያለ መረጃ ይስጡን አመሰግናለሁ ያው ማዕከላዊ ኢትዮጵያ ክልል እንደተመሰረተ አብዛኛው ፕሮጀክቶቻችን በጣም በአጣብቂኝ ችግር ውስጥ የነበሩ ፕሮጀክቶች ነበሩ። የመጀመሪያ ያደረግ ያደረግነው እቅዳችንን አዘጋጅተን ወደ ተግባር ስንገባ የመቶ ቀናት እቅዶች የተዘጋጁ ወደ ተግባር የመግባት ሂደት ውስጥ ነበረ። በዚህ ሂደት ላይ የመጀመሪያ ስራ ያደረግነው በአጣብቂኝ ችግሮች ውስጥ የነበሩ ፕሮጀክቶቻችንን መለየት ነው። በዚህ መለየነው መሰረት አጣብቂኝ ችግሮች ውስጥ የነበሩ ፕሮጀክቶችን ወደ ትክክለኛ ትራክ የማምጣት ስራዎች ተሰርተዋል። በዚህ መሰረትም ፕሮጀክቶቻችን በተሟላ መልኩ ማንቀሳቀስ የምንችልበትን እድል ፈጥሯል። ከዚህ ጋር በ እንደያዘ በተለይ የንጹህ መጠጥ ውሃ አቅርቦት ችግሮቻችንን ለመፍታት እንዲያስችለን ያው አጠቃላይ ካለው የውሃ ሽፋን አንጻር በክላችን ደረጃ ኦልሞስት ሐምሳ ፐርሰንት አካባቢ ነው የውሃ ሽፋናችን የሚያሳየው። ስለዚህ ይህ የሚያሳየው ደግሞ ግማሽ ያህሉ የህብረተሰብ ክፍላችን እስቲል አሁንም የንጹህ መጠጥ ላጎት እንዳለው የሚያሳይ ነው። ስለዚህ በዚህ መሰረት ክልል ማዕከላዊ ኢትዮጵያን እንደመሰረትን በጣም በርከት ያሉ እንቅስቃሴዎች በማድረግ አጣብቂኝ ችግሮች ውስጥ የገቡትን ፕሮጀክቶች በመለየት እነሱን ወደ ትራክ በማምጣት የተወሰኑ ፕሮጀክቶችን ባለፈው አመት ለማጠናቀቅ ችለናል። ሰው እነዚህ ያጠናቀቅናቸው ፕሮጀክቶችም አሁን በዘላቂነት ለህዝቡ ዘላቂ አገልግሎት እንዲሰጡ ከማድረግ አንጻር ተከታታይ ድጋፍና ተቋማቱን በብቃት ለህዝቡ ያልተቋረጠ አገልግሎት እንዲሰጡ አቅደንም እየሰራን ያለንበት ሁኔታ ነው ያለው። በዚህ መነሻ በዚህ ዓመትም ባደረግነው እንቅስቃሴ በተለይ የረጅም ጊዜ ለህብረተሰባችን ውስጥ የመልካም አስተዳደር ጥያቄ የነበሩ ፕሮጀክቶችን ችግሮቻቸውን በመፍታት ወደ ትራክ ማስገባት ተችሏል። በተለይ በዋን ዋሽ ፕሮግራም ትልቁ የውሃ አቅርቦት ድጋፍ በጀት ተደርጎ የሚሰራው በዋን ዋሽ ፕሮግራም ነው። በዚህ ዋን ዋሽ ፕሮግራም ላይ ከፍተኛ ችግር ውስጥ የነበሩ ፕሮጀክቶች በዛሬው ጊዜ ወደ ትራክ በመግባት አንድ ፕሮጀክት በአሁኑ ሰዓት ተጠናቆ ለህዝቡ አገልግሎት እየሰጠ ነው ያለው። ሌሎች አምስት ፕሮጀክቶች ደግሞ በትክክለኛ ትራክ ውስጥ ገብተው በቅርብ ጊዜ የሚጠናቀቁና ለምረቃ ዝግጁ የሚደረጉ ናቸው የሚሆኑት። ከዚህ ጋር በተያያዘ በጣም ለረጅም ጊዜ የቆዩና የህብረተሰቡ የመልካም አስተዳደር ጥያቄ ሆኖ የሰነበቱ ፕሮጀክቶች በመደበኛ ካፒታል ፕሮጀክቶች የምናካሄዳቸው እና በኤስዲጂ ፕሮግራም የምንሰራቸው ፕሮጀክቶች ናቸው። እነዚህ ፕሮጀክቶች በአሁን ሰዓት ላይ አብዛኛዎቹ ፕሮጀክቶችን ከገቡበት ችግር በማውጣት ወደ ተሻለ እንቅስቃሴ ውስጥ መግባት የሚችሉበት ሁኔታ ላይ አድርሰናል። በተለይ ኤስዲጂ ላይ ያሉት ወደ ስድስት የሚጠጉ ፕሮጀክቶች በአሁኑ ሰዓት ላይ በመስመር ፍተሻና ቀሪ ስራዎችን ለማጠናቀቅ ርብርብ እየተደረገ ያለበትና በቅርብ ጊዜም ፕሮጀክቶቹን በማጠናቀቅ ቀሪ ስራዎችን በመጨረስ ለምረቃ የሚበቁበት ሁኔታ ነው የሚኖረው። በተመሳሳይ በካፒታል ፕሮጀክቶች የምንሰራቸው በተመሳሳይ ሂደት ውስጥ ያሉና በጣም አጣብቂኝ ችግሮች ውስጥ እና ፈተና ውስጥ የነበሩ ናቸው። እነዚህም ከችግራቸው በማውጣት ወደ ትክክለኛ ትራክ አስገብተናል። በዚህ መሰረት በክልላችን ውስጥ ያሉትን የንጹህ መጠጥ ውሃ ችግር ለመፍታት ሰፊ ርብርብ እየተደረገ ነው ያለው። ከዚህ ጎን ለጎን ግን በጥሩ ሁኔታ በተለይ በከተማ ደረጃ ላይ ያለውን የንጹህ መጠጥ ውሃ ለመቅረፍ በባስኬት ፈንድ የምናካሄዳቸው ፕሮጀክቶች አሉ። እነዚህ ፕሮጀክቶች ውስጥ አራት ትላልቅ የከተማ ፕሮጀክቶች ያሉበት ነው። ቡኢ፣ ሽኔ፣ ሽንሽቾ እና ዳሎጫ የሚገኙበት ፕሮጀክቶች ናቸው። እነዚህ ፕሮጀክቶች በአሁኑ ሰዓት ሶስቱ ፕሮጀክቶች ወደ ጥሩ ቁመና ላይና ቀሪ ስራዎች ተጠናቀው ከነባር መስመር ጋር ግንኙነት በማስተሳሰር ለምረቃ ዝግጁ ለማድረግ ከፍተኛ ደብር እየተደረገ ያለበት ነው። ከዚህ ጎን ለጎንም የሾኔ ፕሮጀክት ቀድሞ ከነበረው ሁኔታ አንጻር ከገባበት ችግር በመውጣት አሁን ወደ ትክክለኛ ትራክ ውስጥ ያለበት ሁኔታ የሚያሳይ ስለሆነ እነዚህን ግንባታ ፕሮጀክቱን ስናጠናቅቅ በከተማ አካባቢ ያለውን የንጹህ መጠጥ ውሃ ሽፋን በከፍተኛ ደረጃ ላይ እንዲጨምርልን የሚያደርግና በዚሁ አግባብ ከንጹህ መጠጥ ውሃ አቅርቦት አንጻር የያዝናቸውን እቅዶች ለማሳካት በበጀት አመቱም በባለፈው ዓመትም ሰፊ ትኩረት ሰጥተን ርብርብ እያደረግን ነው ያለ ነውና፣ አሁን በቅርቡ በምናጠናቀቃቸው ወይም ለምረቃ አዘጋጅተን በምናስመረቃቸው ፕሮጀክቶች መሰረት የከተማውን ውሃ አገልግሎት የገብተን ውሃ አገልግሎት ውጤታማ ማድረግ የሚቻል መሆኑን የሚያሳይ ነው። ከዚህ ጎለጎን ከተቋሙ ከሰጠን ተልዕኮ አንጻር ትልቁን ድርሻ የሚወስደው የመስኖ ስራ ነው። ከመስኖ ጋር በተያያዘ መንግስታችን ካስቀመጠው የትኩረት አቅጣጫ አንፃር ከተረጂነት ወደ ምርታማነት ለመላቀቅ በመስኖ ላይ ልዩ ትኩረት እየሰራ ነው ያለው። በባለፈው አመትም ወደ ሁለት ትላልቅ የመስኖ ፕሮጀክቶችን ለምረቃ በቅተን አሁን ወደ አገልግሎት መግባት የሚችልበትና ለህዝቡ አገልግሎት እየሰጠ ከምርታማነት የተሻለ ምርት ማግኘት ወደሚችልበት ደረጃ ማድረስ ተችሏል። በዚህ አመትም አሁን ባለው ሁኔታ አራት ፕሮጀክቶች ርክክብ ተጠናቀው ለምረቃ ተዘጋጅተዋል። እነዚህ ፕሮጀክቶች ደግሞ ተመርቀው ለአገልግሎት ሲበቁ መንግስት ከያዘው አቅጣጫ አንፃር ከተረጂነት ወደ ምርታማነት ለማሻገር ትልቅ እድል የሚሰጥ ነውና በዚህ አይነት ዲሲፕሊን ከመስኖ አንፃር ያሉትን ስራዎች ተጠቃሚ ለማድረግ ትኩረት ሰጥተን እየሰራን ያለንበት ሁኔታ የሚገኝ ነው። መስኖን በተለየ ሁኔታ በምንመለከትበት ሰዓት ላይ አሁን ያልናቸው ወልዲያ፣ ኮሾ፣ አመካና ኤልኩም የሚባሉ ፕሮጀክቶች እነሱን ስናጠናቀቅ ባይዞ የሚኖረው የመስኖ ተጠቃሚ ቁጥር በአባውራ ደረጃ ወደ አራት ሺህ ከፍ የሚያደርግና በሄክታር ደረጃ ወደ ሰባት ሺህ የሚደርስ መሬት የማልማት አቅም ባለው ሁኔታ እየገባን ስለሆነ በዚህ ደረጃ ላይ ጥሩና ውጤታማ በሆነ አግባብ በመስኖ አውታር ደረጃ ላይ የሚያቀናቸው ነገሮች ለማሳካት ትኩረት ሰጠን እየሰራን ያለንበት ሁኔታ ነው ያለውና ይሄን ይመስላል። ምናልባት ከዚህ ከማዕድን ልማት ዘርፉ ጋር ስተያይዞ እንደ ማዕከላዊ ኢትዮጵያ ክልል ምን ስራዎች እየተሰሩ ነው? በማዕድን ልማት ዘርፍ ያው ማዕድን አንዱ ትልቅ የኢኮኖሚ መሰረት ነው። ሶ ከዚህ ጋር በተያዘ በክልላችን የሚገኙ የማዕድን አለኝታ ጥናት ልዩ ትኩረት ሰጠን በመስራት ላይ እንገኛለን። የማዕድን አለኝታ ጥናቱ ላይ በተለይ ም የማድና ሌንታ ጥናቶች እያደረግን ነው። ከዚህም በተጨማሪ የማድና ሌንታ ጥናት በክልሏችን ከሚገኙ ከፍተኛ ትምህርት ተቋማት ጋር በመቀናጀት በዩኒቨርሲቲዎች በሚደረጉ ድጋፎች ወደ ስራ የገባንበት ሁኔታ አለ። በቅርብ ጊዜ ከወራቤ ዩኒቨርሲቲ ባደረግነው ስምምነት መሰረት ወደ 127 ካሬ እስከ ኪሎ ሜትር የሚጠጉ ቦታዎችን የማጠናቀቅ ስራ እና ያለኝ ጥናት እየተደረገ ነው ያለው። ከዚህ ጎን ጎንም አማራጭ ኤነርጂዎችና ማገዶ ቆጣቢዎችንም ከሴክተሩ ከሰጠን ተልእኮ አንጻር በጥሩ እና ዲሲፕሊን እየሰራ ያለንበት ሁኔታ ነው ያለው። የማዕከላዊ ኢትዮጵያ ክልል ውሃ መስኖና ማዕድን ልማት ቢሮ ኃላፊ አቶ ዳዊት ኃይሉ እዚህ ሆሳዕና ጊዜያዊ ስቱዲዮ ተገኝተው ስለሰጡን ሰፋ ለማብራሪያ